ስማ ወወልድ መንፈስ ቅዱስ አህዱ አምላክ ከመሰሉሱ ለመጋቢት በዛቲ ዕለት አይረፋብ ቅዱስ አባ ቆዝሞስ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ መጋቢት ሶስት በዚች ቀን በእስክንድሪያ ለተሾሙ ሊቃነ ጳጳሳት አምሳ ስምንተኛ የሆነው የእስክንድሪያ ሊቀ ጳጳሳት በጽወ ቅዱስ አባ ቆዝሞስ አረፈ። ይህም አባት እውነተኛና ንጹህ የዋ ርኅራየው የበዛ የቤተ ክርስቲያንን መጻሕፍትና ትርጓሜያቸውን የሚያውቅ ነበር። እግዚአብሔርም በወንጌላዊ ማርቆስ መንበር ላይ ሊቀብጵስና ሹመት መረጠው። የግብፅ ንጉሥ መቅትር በነገሰ በአስራ ስምንት ዓመት ሊቀጳጳሳት ሆኖ ተሾመ። በተሾመም ጊዜ ክብር ባለቤት የጌታችን ኢየሱስ ክርስቶስን መንጋዎች በፈሪያ እግዚአብሔርና በጥበብ ጠበቃቸው። ለእርሱ ከሚገባው ከግብሩ ገንዘብ የሚተርፈውን ለጦም አዳሪዎች ይሰጣቸው ነበር። ደግሞም የቤተ ክርስቲያንን ህንፃ ማሰራ ያወጣ ነበር። መልካም ተጋሎንም ባየ ጊዜ ሰይጣን ያለ ሐዘን አልተወም። ነገር ግን የሚያዝንበትን ምክንያት በላዩ አመጣ። ይኸውም እንዲህ ነው። ጴጥሮስ የሚባል ጳጳስ ለኢትዮጵያ አገር ሹሞ ነበር። አባ ጴጥሮስም ወደ ኢትዮጵያ በደረሰ ጊዜ ጥቂት ዘመን በሰላም ኖረ። ከዚህም በኋላ የኢትዮጵያ ንጉሥ ታመመ። አባ ጴጥሮስንም ጠርቶ ሁለቱን ልጆቹን አቀረበ። ዘውዱንም ከራሱ ሊያንስቶ ለአባ ጴጥሮስ ሰጠው። እነሆ እኔ ወደ ክብር ባለቤት ወደ ጌታ ኢየሱስ ክርስቶስ ይሄዳለው። እነሆም ሁለቱ ልጆቼ በፊት ናቸው። አንተም ለመንግሥት የሚሻለውን አውቀ ከሁለቱ አንዱን ከእኔ በኋላ አንግሥ አለው ንጉሱም ካረፈ በኋላ ጳጳሱ መኳንንቱንና የጦር ሰራዊቱን አለቆችና የመንግሥት ሰራዊት አለቆች ተማከሩ። እርስ በርሳቸውም ለመንግሥት የሚሻል የሚያንስ ሰው ነው ተባባሉ። ጳጳሱ አባ ጴጥሮስም ታናሹን የንጉሥ ልጅ ቀብቶ አነገሰው፣ በኢትዮጵያ መንግሥት ዙፋን ላይ አስቀመጠው። ጥቂት ዘመንም በሰላም ኖረ። በዚያም ወራት ከሶሪያ ሀገር በሆኑ በሁለት መነኮሳት ልብ ሰይጣን አደረ። ከአባን ስገዳም ስገዳ መስከሚደርሱ ከቦታ ወደ ቦታ ይዞሩ ነበር። በዚያም በአባን ስገዳም ጥቂት ቀኖች ተቀመጡ። ስለ ስራቸውም ክፋት አባረራቸው። ከዚህም በኋላ አንዱ ጳጳስ ሁለተኛውም ረዳት ሊሆነው ርስ በርሳቸው ተስማሙ። ተነስተውም ወደ ኢትዮጵያ ደረሱ። የሐሰት ጽሁፍንም ጻፉ። ያጽሑፋቸውም እነርሱ ሊቀ ሊቀጳጳሳት ከአባ ቆዝሞስ ዘንድ ተሾመው እንደመጡ የሚገልጥ ነበር። በዚያ ጽሑፍም እኛ ያልሾምነውና ወደ እናንተ ያላክነው ራሱን ጳጳስ ያደረገ ስሙ ጴጥሮስ የተባለ ሰው ወደ እናንተ እንደመጣ ሰምተናል። እርሱ አሰተኛ ነው እንጂ እውነተኛ አይደለም። ይህን ጽሑፍ ይዞ የሚመጣው ግን ስሙ ሚናስ የሚባል ጳጳስ በእውነት እኛ የሾምነውና ወደ እናንተ የላክነው እውነተኛው ነው አሉ። ሁለተኛም እንዲህ ብለው ጻፉ፣ ጳጳሱ ጴጥሮስ ታላቁን ትቶ ታናሹ የንጉሥ ልጅ አነገሰው። ይህም የማይገባ ነው፣ አመፅ ነውና። እሊም ክፎችና ሐሰተኞች ሁለቱ መነኮሳት ሚናስና ፊክጦር የሐሰት ጽሑፋቸውን ሳይጽፉ ወደ ጳጳሱ ጴጥሮስ ደርሰው ወርቅ ይሰጣቸው ዘንድ ፈለጉ። እርሱም ምንም አልሰጣቸውም። ይህንንም የከፋና የረከሰ ሥራ ሰይጣን አስተማራቸው። ያሰድ ደብዳቤም ጽፈው ወደ ታላቅ የንጉሥ ልጅ ወሰዱ። እርሱም ከጥቂት ሰዎች ጋር ለብቻው ይኖር ነበር። እነዚያንም ያሰት ደብዳቤዎች ያነበቡለት እጅግም ደስ አለው። ከዚህም በኋላ ብዙ ሰራዊት ሰብስቦ ሊያን ያሰት ደብዳቤዎች በፊታቸው አነብባቸው። ከንጉሥ ወንድሙ ጋርም ጠርቶ ገጥሞ ድል አደረገው። ወንድሙንም አስረው የመንግሥቱንም ሥልጣን ያዘ። እንዲሁም ጳጳሱን ጴጥሮስን አስረው በሩቅ አገርም አጋዘው። ያንንም አሰተኛ ሚናስን ጳጳሱ በጴጥሮስ ፈንታ አስቀመጠው። ከጥቂት ቀንም በኋላ አሰተኞች ፊቅጦርና ሚናስ እርስ በእርሳቸው ተጣሉ። ፊቅጦርም በመንበረ ጵጵስና ያለውን ገንዘብ ሁሉ ሰርቆ ወደ ግብፅ አገር ሸሽቶ ሄደ። ከብሪግባውና ጌታችን ኢየሱስ ክርስቶስንም ካደው። ከመንበረ ጵጵስና የሰረቀውንም ገንዘብ ሁሉ እግዚአብሔር የማይወደውን ሥራ በመሥራት አጠፋው። ሊቀ ጳጳሳት ቆዝሞስም አሰተኛ ሚናስ ያደረገውን በሰማ ጊዜ እጅግ አዘነ። ደብዳቤን በመጻፋው ጉዞ ላየው የኢትዮጵያ ንጉሥም ሰምቶ እጅግ አዘነ። አሰተኛው ሚናስንም ይዞ ገደለው። ጳጳሱ ጴጥሮስንም ከተሰደደበት ይመልሱት ዘንድ መለክተኞችን ላከ። ግን ሞት አገኙት። ይህም ነገር በሊቀ ጳጳሳት በቆዝሞስ ዘንድ ተሰማ። ሁለተኛ ጳጳስ አልሾሙላቸውም። ከእርሱም በኋላ የነበሩ ሊቃነ ጳጳሳት አባ መቃርስ፣ አባ ታውፋኒዎስ፣ አባ ሚናስ፣ አባ አብርሃም በእነዚህ ዘመን ከ 911 ዓ ም እስከ 995 ዓ ም ድረስ ለ84 ዓመታት ያህል ለኢትዮጵያ ሰዎች ጳጳስ ተሹሞ አልተላከላቸውም። የኢትዮጵያ ንጉሥ ግን የጳጳሱ የጴጥሮስ ረዳት የነበረውን ወስዶ በመምህሩ ፈንታ በጳጳስነት ተቀመጣለው። እርሱም እኔ ጳጳስ ልሆን አይገባኝም፣ የሐዋርያትንም ስራ አተላልፌን ልሰራ አይቻለኝም፣ ግን ልቀቀኝና ወደ ግብፅ ልሂድ፣ ጳጳስ እንዲሾምላችሁ ሊቀ ጳጳሱን እለምነዋለሁ፣ ከዚያም በኋላ ወደ እናንተ መለሳለሁ እያለ ንጉሱን ማለደው። ንጉሱም ወደ ግብፅ እንዲሄድ አላሰናበተውም፣ ያለው ውዴታ ወስዶ የብጵስናውን ልብስ አለበሰው እንጂ የበበሰናውንም ሥራ እንዲሠራ አደረገው። አባ ቆዝሞ ስም እጅግ ሸመገለ። የሹመቱም ዘመን ድነትና ሰላም የተመላ ነበር። በወንጌላዊ ማርቆስ ወንበርም አስራ ሁለት ዓመት ኖረ፣ በሰላም ማረፈ። እግዚአብሔር በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብለ ሊቀ ጳጳሳት ቆዝማ ስባተ ልዑል ዘይቄድስ አምሳለ ኪሩቤል በዜማ እንበለ ምክንያት አህሉ ለብኤራ ገኣዚ እመተቃውማ ብዛ በሲመቱ ለቤተ ክርስቲያን ሰላማ ወለብሬቱ በሰናይ ፈጸማ በዝችም ቀን ከፍንዮስ ሀገር የሆነ አባ በርፎንዮስ አረፈ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለከ በርፎንዮስ አብ አምሉ አጥበብ ከመማቶ ዛስተር አየከ ለአገረ ፍንዮስ ህዝበ ለመራሰ ወካበት ገበር ከብካብ ረስየኑ እትረከብ በልብስ ጾም። ነገር ግን ወንድሞቹ፣ እናንተ የተማራቹትን ትምህርት የሚቃወሙትን መለያየትና ማሰናኪያን የሚያደርጉትን ሰዎች እንድትመለከቱ ለምናቸው አለው። ከነርሱ ዘንድ ተቀበሉ እንዲያሉት ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና

ከብልጽግናቸው በዛ የተነሳ በብዙ አበባ ካገቡት ይልቅ የድሀይቱን አነስተኛ አበባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጓን መላእክት ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳቶ ልጅ አዋቂ ሳይለይ የምንሰበሰብበት የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብርሃና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ልን ያዳመጠ በደለኛን ሁሉ የምታስምር ጌታነቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን።